ሶስቱንም ካልተጠቀምክ ጠቢብ አትሆን። ስውር ነገርን ለማየት የሚጸለይ ጸሎት አለ። አብ አንሴስተሮቻችን ዝም ብለው በልምድ የሚኖሩ አይደሉም። የሆነ አደጋ ሊደርስ ሲል ብቻ ውስጥ አይቀፍም። በጣም ሆዴን ባርባር አለው ምን ሊመጣ አይሆን። ራሳቸው ማድመጥ አይችልም እንጂ አደጋ ሊመጣብህ ከሆነ ምክሩ ይሰጣል፣ ቀድሞ ይነግራል። ነፍስ አዋቂ ናት። እናቶች ይታወቃቸዋል፣ ሆዳቸው ይንሰፈሰፍ እነዚህ ከተከፈቱልህ ማድመጥ ትችላለህ። ሌላ ድምፅ ለሌላው ሌላ ነው፣ ለእኛ ግን እግዚአብሔር ጸጋ ተብሎ ነው የሚተረጎ ብርሃን የሚያደርግ በኃይል ደረጃ ሰባት ኃይሎች አሉት። ከታች ብንጀምር አሁን ጢስ ሲባል ሰምተት፣ ጢስ ማለት እሳት፣ ጢስ ምንድን የምን መታየት ነው? እሳቱ ሊምቦገቦግ ነው አይደለ? መጀመሪያ ጢስ አለ፣ ቤት ሊቃጠል ሲል። ስለዚህ ይሄኛው ክፍል ለምሳሌ እግዚአብሔር ልብና ኩላሊትን ይመረምራል የሚለው እኮ ማለት ነው። ኩላሊት ምንድን ነው ሲባል ይሄ ማለት ፈረንጆች አሁን አሁን ገቲን ቲዩሽን ይሉታል፣ በእኛ ግን ኩላሊት ተብሎ ተመድቧል። በቃ አለቀ። ኩላሊት ሀሳብ ምክር ማለት እንጂ በቆመ የኩላሊት ይሄ ይሄትን ፌል አድረግ የሚሉ አይደለም። እና ኩሊት ማለት ኩላሊት ኩሊያት ይባላል፣ ሀሳብ ምክር ማለት ነው። እዚህ ውስጥ ምንድን ነው መሰለህ የሚመጣብህ የሚወጣው ምክር ነው። በጣም ኃይለኛ ምክር ይመጣል። ለምሳሌ ብዙ ይሄ እዚህ ሀብት ያላቸው ውሃ ነው አላልኩም? እዚህ ልክ እንደ ማዕበል ድንገት የሚመጣ ምክር። በተለይ ሴቶች በዚህ የታደሉ ናቸው። እናቶች ልጃቸው ሲታመም ቀድሞ ያውቃሉ። አንተም እኛም ቢሆን ለምሳሌ ሰው ሊሞት ሲል፣ የሆነ አደጋ ሊደርስ ሲል ብቻ ውስጥ አይቀፍም። በጣም ሆዴም ባርባር አለው ምን ሊመጣ ይሆን? ውስጥ የነፍስ ጉዳይ ስለሆነ ስጋ አይገድባትም። ታያለች የሚመጣውም ፈተና ለአንተም ታስጠነቅቀሃለች እኮ ጸልይ። ሜሴጅ እኮ ነው፣ ጸልይ የሆነ ነገር ሊመጣብህ ነው። ሆነ ነገር አሀ ትላለህ። ይህ እኮ ራሱ አንድ ኢንተለጀንስ ነው። በጣም ሰዎች አደጋ ውስጥ የሚገቡት ለዛ ነው፣ አያዳምጡም። ራሳቸው የውጭ ነገር ነው ራሳቸው ማድመጥ አይችሉም እንጂ አደጋ ሊመጣብህ ከሆነ ምክሩ ይሰጠሃል፣ ቀድሞ ይነግርሃል። ነፍስ አዋቂ ናታ። ይሄ የሚወጣው ከዚህ ውስጥ ነው። ይወድ ቃዊ ስሜት ነው እንግዲህ ኩላሊት ያጤሰው ማለት ጢሱ ጀመረ ማለት ነው። ቀድሞ ለምሳሌ እናት ልጇ ሆነ ሲሮ ቀድሞ ጡቷ ያግታል ይባላል። በጣም እውነት ነው። እና እናቶች ይታወቃቸዋል። ሆዳቸው ይንሰፈሰፈ ሆዴ ተንሰፈሰፈ ባርባር አለው አንጀቴን የሆነ ነገር አለ ሆነ አላ እዚህ ውስጥ የሚፈጠረው ይሄ አንዱ እውቀት ነው። በጣም ትልቅ እውቀት ነው። እዚህ ጋር ስትገባ ደግሞ ከፍተኛ እውቀት ነው። እኔ እንደውም አንዳንዴ ማስተዋል የጥበብ ቦታ የእውቀት ቦታ ብዬ ራሴን ከፍየዋሉ። በራሴ ያገ እና እንደ ባጃጅ አየዋለሁ። ባጃጅ የባለ ሶስት ጎማ ተሽከርካሪ። አሁን ሁለቱን ጎማዋን አውልቀ በአንዱ ጎማ ብትነዳት ምን ትሆናለህ? ብትንቀሳቀስስ ምን ትሆናለች? ትገለባበታለች። አደጋ ይደርስም። ሳይንሱ የተቸገረው ይሄ ነው። ልብ ላይ እና ኩላሊት ላይ እግዚአብሔር ያስቀመጠውን እውቀት ትቶ ብሬኑን ነው የሚጠቀመው። ስለዚህ እንደ ባጃጅ ው እና ሄዶ ሄዶ የሚሰራው ኒኩለር ነው፣ ድሮን ነው መግደል። የመጨመሪያ የመጨረሻ ስልጣኔ ኃያልነት በጦር መሳሪያ ማስፈራራት የምን ውጤት ነው? የዚህ ብቻ ውጤት ነው። ይህንን እና ይህንን አያደምጥ እንትን የለውማ፣ ሚዛን የለው ምሳሌ ኤሌክትሮን፣ ፕሮቶን፣ ኒውትሮን ነሌለ ፖዘቲቭ፣ ኔጌቲቭ ብለ ደግሞ አንድ እኮ አለ አደል፣ ኒትራል የሆነ ነገር እንደዛ ነገር የለውም፣ እንደዛ ማለት ናቸው። እነዚህ ሶስቱ ማለት ነው። ሚዛን ነው። አንዱ ለአንዱ ማንጠሪያ ነው። አንዱ ለአንዱ ማበጠሪያ ነው። ሶስቱንም ካልተጠቀምክ ጠቢብ አትሆንም። አሁን ጠቢብ የሚባለው ስም መሰጠት አይችልም። ምናምን ጠቢብ የሚባል የግድ ኩላሊቱን፣ ልቡን፣ ብሬኑን መጠቀም አለበት። ያ ሰው ጠቢብ ለመባል ተፈጥሮ ልሰማው ከፈለገ ማለት ነው ስለዚህ ይሄ ቦታው መጽሐፌ ላይ ጠቅሸዋለሁ። ኩላሊት ማለት ይሄ ነው፣ በቃ እዚህ ጋር አሁን በአሁን ኒሮ ትራንስሚተር መስተጋብር ያደርጋል። ሪሰንት ሪሰንትሊ የተገኙት ሳይዝ ሚሊየን ሰዎች እዚህ ከብሬን ጋራ እዚህ ጋር ግን ስንመጣ ትልቅ፣ ይህ በጣም ትልቅ ክብር የምሰጠው ልቤ ልቤን ራሱ ሳየው ስነካ እንትን ይለኛል። ፍቅር ትልቅ ነገር፣ የእግዚአብሔር ማደሪያ እና በእኛ ትምህርት ስሜት ዋሳት አለው ለብቻው አይን አለው፣ እጅ አለው፣ እግር አለው፣ ጫንቃ አለው፣ ወገብ አለው፣ ትከሻ አለው። ብዙ ነገር አለው። ረቂቅ ረቂቅ ከነፍስ ባሕርይ የሚመነጭ ስለሆን ለምሳሌ አእይንተ አልባብ አይኖች አሉት። የልብህን አይኖች ይክፈትልህ ቅዱስ ያሬድ በተለይ ደጋግሞ ጾመ ድጓ የሚባል መጽሐፍ አለው ቅዱስ ያሬድ እና ምን ብሎ ይጸልያል? ወይክስ ተአይንተ አልባቢነ የልቡናችን አይኖች ያብራ ይላል። ይሄ አይን በራ ማለት ረቂቁን አለማየህ ማለት ነው ይሄ ካልበራ ድፍን ነው፣ አታይም። እና ይሄ በጣም በጣም ለምሳሌ ቅዱስ መጽሐፍ ላይ ብዙ ጊዜ ሳነብ የምገረማቸው ነገሮች አሉ። ለምሳሌ በለዓም አህያዋና የበለዓም ታሪክ አህያዋ ኮ መልአኩን አይታለች ተሽላ በለዓም ይደበድባታል በሰው አንደበት እስክታወጣ ድረስ እና መጨረሻ እግዚአብሔር የበለዓምን አይኖች ከፈተ ይላል። ኤንጅል ስለማየት ይሄ መብራት አለበት። ካላየ አታይ። ወርድ ቁመት ብጥልቀት በሚል አይነት ልታይ አትችልም። ሲጀመር እንኳን ረቂቃኑ ግዙፋን የተባሉት ብሄሞት ምናምን ሊወታ የሚባሉ አሉ ቢባል አትገረም። በነፍስ አይን ነው ማየት የሚቻለው። እና ይሄ አይን አልባ በጣም ለምሳሌ ኤልሳም ከማስታውሰው ታሪክ ደቀ መዝሙር የሶር ወታደሮችን አይቶ በጣም ፈራ። እነሱ ጋር ካሉት እኛ ጋር ያሉት ይበልጣሉ ቢለውም አልሰማም። መጨረሻ ጸለየ። ኤልሳ የብላቴናውን አይኖች ክፈት ብሎ ጸለየ። ጸሎት ይፈልጋል ማለት ነው፣ አሁን የሚያስረዳን ጸለየ፣ እና አይኖቹን ሲከፍት የሆኑ የእሳት ፈረሶች በዙሪያው ተሰልፈው ያያል ነው። አንሴስተሮቻችን ዝም ብለው በልምድ የሚኖሩ አይደሉም። ስውር ነገርም ለማየት የሚጸለይ ጸሎት አለ። ሁሉም ውስጥ ግን የእግዚአብሔር ስም ያለበት ነው። ኤልሳ ጸለ ይላል አይደለም። እግዚአብሔር ለምሳሌ ለምሳሌ ደቀ መዛሙርቱ ብስቱን ሰጠ፣ አይናቸው ተከፈተ። ተሰወረ የሌለ እሱ እንዲያበራል ሰው እግዚአብሔርን ስም ደጋግሞ ሪሳይት የሚያደርጉ ጸሎታት አሉ። አየ አየንተ አልባብ ነው። ቃለቀ እንትኑን ነው፣ መንገዱን ማወቅ ነው። ደግሞ እንትን አለው ጆሮም አለው። አይዛነ ነፍስ ይባላል፣ ልብ ይባላል። አይዛነ ልብ ማለት የልብ ጆሮዎች፣ እነዚህ ከተከፈቱል ማድመጥ ትችላለህ። ሌላ ድምፅ ለምሳሌ አንዳንድ ሰዎች የሆነ ገዳም ሄደን የሆነ ድምፅ ሰማን የጸና ጸል ሊሉ ይችላሉ ሌሎቹ አር አልሰማንም ሊሉ ይችላሉ ጀጅ ማድረግ የለብንም የነዛ ማለት ተከፍቷል ምን ታደርገዋለህ እንግዲህ እነዚህ ዝግ ነው ነው ወገብ አለው ወገበ ልቡና ማለት እሱ ሲጠነክር በጣም ምንም አትነዋወፅ አይነት ትሆናለ መትከፈ ልቡና ሚባል ጫንቃ አለው ጫንቃ ማለት ትከሻ ማለት። ምሳሌ ካርቶን ልትሸከም ትችላለ። ያ ደግሞ ብዙ ምስጢር መሸከም የሚችል ነው። ያ ከትን ካለለ እትከፈ ልቡና አለ። እግረ ልቡና መሄድ ይችላል። ለምሳሌ ባርያቆስ ምን ይላል? ይህም ባሰብኩ ጊዜ ህሊና ይሄዳል ይላል። ለምሳሌ እጅ አሁን እኛ እንዲህ ምንዘረጋው እንዲህ ምንለው ለጸሎት፣ በቁት ላይ አይዘረጉ እንትን አይልም ለእመይ ትክል ሰፊያ ዴከ ስፎ ለየልቡናቸው እጅ ዘረጋ። እኛ ገናን ስጋ ላይ ስለሆን ለምሳሌ ለአምላካችን እንወድቃለን፣ እንሰግዳለን፣ እንበረከካለን። እዚህ ጋር ሲደርሱ ግን አብራ ከልቡናቸው እግዚአብሔር መንፈስ ነው የሚሰግዱለት በርቅ በረቂ። ይሄ ማለት ኦልሬዲ መዋሃድ ከአምላክ ጋር ነው። ለዚህ ነው ከቆጣሪው መቀጠል እንጂ ብጥስጣሽ ምንም ልታይ አትችልም። በስንት ተመስጡ የሆነ ነገር ብልጭ አለልህና ትልቅ ጉዳይ አይደለም። ይሄ ግን ሌላ ነው። አንሴስተሮቻችን የሄዱበት የእውቀት፣ የጥበብ፣ የማስተዋል መንገድ ግንኙነቱ ከእግዚአብሔር ጋር የሆነ ነው። ልዩነት ያለው ያልኩት ይሄ ነው እና መጨረሻ ምን አለው ግን? ሚዛን ነው። እዚህ ጋር ባላንስ ነው። መዳለው አልባብ ይባላል። በዚህና በዚህ መካከል ያለውን ሚዛኖ ነው ባላንስ የሚሰራው ይሄ ነው። ባላንስ ሚዛን ከሌለ ይሄ ከበለጠ አጥፊ ነው። በቃ አውዳሚ ነው። በቃ አለቀ። በጣም ሙቀትም ለጥፋት ታረገው ትችላል። እሳት አንዳንዴ የማያጠፋ አለ። ውሃ ደግሞ ከፈለገ አንዳንዴ ማዕበል ይሆንና ያጠፋል። ስለዚህ ይሄ ነው አስታራቂ መሃል ሆኖ ልብ ልብ ይስጥህ ይባላል። አሁን እኛ ስለዚህ ስለ ልብ ብለን ብለን ጨርሰናል። አሁን አለሙ ነው ብሬን ብሬን እያለ አለምን አሰልችቶ ነው። አሁን ገን ወደዚህ እየባነነ አልነቃም ብዬ አምናለሁ። ሳይንስ ምን አለ አርባ ሺህ ሴሎች ተገኙ አለ ልብ ላይ ራሳቸው እና በፖይንቷን ሀርትስ ከብሬን ጋር አይገናኝ ራሳቸውን ችለው ማሰብ፣ መወሰን፣ መረዳት እንደም ዘ ሊትል ብሬን ኢን ዘ ሃርት ያለ ሲያቀርብ እንደም አንድ ምሳሌ የጠቀሰ ምንድነው የጠቀሰው የልብ ንቅለተ ከላና ነሳና አነሳና በሚድዌስት ላይ አንዲት 8 አመት ልጅ ልቧ ከጥቅም ውጭ ሆኖ የ10 አመት ህፃን ልብ የሞተች አለ ይቀመጥ የለ ወይስ 60 ሺህ ሰው ልብ ንቅለተ ከላ በዓመት ያደርጋል። ያው ልብ ተተከለላት። ሌላ ልብ ማለት ነው በቀዶ ጥገና አለ እሱ ያነሳው ምሳሌ ነው ጠቅሰው እና ድና ቤቷ ከገባሽ በኋላ እቼ ስምንት ዓመት ህፃን መቃዠት ጀመረች አለ በጣም ቅዠቱ ማያቋርጥ ሲሆን ቤተሰቦቿ ሆስፒታል ይዘዋት ይሄዳሉ እና ለልብ ስፔሻሊስት ቀዶ ጥገና አድራጊው ትቃዣለች አሉት እኔ ምን አውቃለሁ ስለ ቅዠቷ እኔ ልብ ነው ሙያዬ ልብ ነው በጣም አለ ግን ቅዠቷን ስትነግረው ይሄ ነገር ከኔ አቅም በላይ ነው ብሎ ስናይምሮ ባለሙያዎች ጋር ይወስዳታል። ስትነግራቸው አሄም ከኛ አቅም በላይ ነው ብለው ፖሊስ ጣቢያ ይዟት ይሄዳሉ፣ እና ፎረንሲክ አርቲስቶች አሉ። ለምሳሌ ፎቶ ባታነሳው አንድ ወንጀለኛ አፍንጫው ምን ይመስላል፣ ጆሮ ምን ይመስላል የሚስሉ አስከሽ እና ህልሙን ትነግራቸዋለች። እና ህልሟ የሚጀምረው ሚድናይት ላይ እኩለ ሌሊት ላይ ጫካ አካባቢ ነው። ድቅድቅ ጨለማ ነው። ትሮጣለች፣ እቺ ግዙፍ ሰው ያባርራታል። ትሮጣለች፣ ያባርራታል። መጨረሻ ላይ ትወድቃለች እና ያ ሰው አካላዊ ጥቃት አድርሶባት የሆነ ቃላትን ተናግሮት ነው የሚገላት። ምን ይመስላል መልኩ? ይህን ይህን ይመስላል፣ ፊቱ ይህን ይህን ያህል ይመስላል። ምን ተናገረሽ? ይህን ይህን ነገር አለኝ ትላቸዋለች። ያንን ስዕል ይስሉ ይስሉና፣ ከቃሉም ከምኑም ከነገረቻቸው መረጃ ተነስተው አንድ ተጠርጣሪ ግለሰብ ይይዛሉ። በኋላ ይዘው ሲመረምሩት የ10 ዓመቷን ህፃን የገደለው ወንጀለኛ ነበረ። ሜሞሪው እዛች ህፃን ልብ ገብቷልና ከባድ ነገር ነው ይሄ። ኢቭን አካሉ ራሱ ውስጣኛ አሁኑ ሳጣ ውስጥ ገብተን ነው የነፍስ የመንፈስ ጉዳይ ስለሆነ ነው። አይነ ልብ ዝነ ልብ ምናምን እያልን ተነተን ነው አካሉ ራሱ የከበረ ነው። ለምሳሌ ለነፍስ ማደሪያ ይሄ እንደ ድንኳን አይደለም፣ ድንኳኑ አኮነው ይሄ ሲወድ ቃደ ነፍስ የምትወጣ ስለዚህ ለዛ ማረፊያ ያለው ማለት ነው። በፖይንት ዋን ኸርትዝ ይገናኛሉ የሚል ጥናት ነገር አቅርቧል። ብቻ አንሴስተሮቻችን መጽሐፌ ላይ 37 አልፋ 73 ላይ ያነሳሁት ኩላሊት፣ ልብ፣ ብሬን እነዚህ ሶስቱ ወሳኝ ናቸው ለማሰብ ለእኛ መጽሐፌ ሰባት መቅረዝ ነው አይደለ? ምንድን ነው ጫፉ? መቅረዝ ነው ነው ሰባት እግዚአብሔር ለሙሴ ያዘዘው ሰባት ጫፍ ያለው መቅረዝ ስራ ነው ሁሉም ላይ እሳት ይነዳል አይደል ይሄ ማለት እኮ ነው ሌላ ምንም እንትን አይደለም እና በአዲስ ኪዳን መጽሐፍት ለምሳሌ ጌታችን በሰባቱ መቅረዝ መብራቱ ሲመላለስ ነበር ይላል ሰባቱ መቅረዝ መብራት ማለት በሰው ፊት ላይ ያሉ ነገስቶች ነው እና ምን ይላል መንፈስ ይላል የሰው መንፈስ የእግዚአብሔር መብራት ነው ይላል አለ መጽሐፍ ቅዱስ ላይ እና እነዚህ መቅረዞች ማለት ሰባት ናቸው ቃለቀ እኮ ብርሃን ናቸው። አሁን ሌላው ሰው ሲወስደው መደንገጥ የለብንም። አሁን ትልቁ ነገር በጣም ስለማናውቅ የኛን ቶሎ እንደነግጣለን የሆነ ነገር ስንሰማ። ይሄ ትልቅ ጉለት አለ በዚህ በዚሁ ላይ። እና ምንድን ነው ሰባቱ መቅረዞች እንትን ናቸው። ሶስት ወደዛ ሶስት ወደዚህ ነው፣ አንዱ መሀል ላይ ነው። እና ንጹህ ዘይት ነው መሃል ላይ የሚቀዳው። ልክ መሀል ላይ ንጹህ ዘይት ሲቀዳ ወደ ስንት እዚህ እየተበተኑ ዘይቱ በሶስቱ ክፍት ናቸው። መሀከሉ ስራ ወጥ ነው፣ አልተቀጠለበትም። ገንቦ ሙሉ ዘይት ይቀዳበታል ወደ ስድስቱ እየቶ ሰባቱ በብርሃን ይጥለቀለቃል። ይሄ ማለት ሴንተር ነው ማለት የእውቀት ሴንተር አለ። ዝም ብሎ አይደለም፣ ቦታ አለው። በእኛ ለምሳሌ በእኛ ትምህርት ሰው መቅረዝ ነው፣ ክቡር ነው። እግዚአብሔር ብርሃን ነው እንላለና ይሄ ናላው ቺቺ ድማህ ትባላለች። በጣም ከፍተኛ ቦታ ናት። ህፃናት ሲወለዱ አይተህ ከሆነ እንደ ሚልክዌይ ጋላክሲ ጥምዝ ነገር አለ። እሱ ማለት ድማህ ነው የምንለው። አናት መሃል ናት። አሻራ ይሏታል። አናት ናት። እሷ ድማህ ማለት ደጅ ናት፣ ዶር ናት፣ ጌት ናት፣ አንቴና ናት። ከረቂቆ ዓለም ጋር የምትገናኝበት ነው፣ ድማህ ይባላል። አሁን ሌሎቹ ሲሉ እንድንግጣለን የኛ የራሱ አካሄድ አለ። ለምሳሌ ሀይሎች የሀይል ሚዛን ሰባት ናቸው እግዚአብሔር የሰጠን ምንም ልንክደው አንችልም ሰባት ኃይላት አሉን በውስጣችን ሰባት ኃይሎች ማለት ልክ እንደ ሰባቱ መቅረዝ በለው እንደ ሰባቱ ዕለታት እንደ ሰባቱ መገብተ ዕለታት ከዋክብት ብለህ ማየት ትችል መተንተን ትችላለህ መጽሐፉ ላይ በተወሰነ መልኩ ያስቀመጥኩት በእኛ በኢትዮጵያውያን አሁን የለም ኢስተርን አልሄድኩም ወይ ማን ይናገር የነበረ ማን ያርዳ የቀበረ ይባላል በዛ አንጻር እና ምን ይባላል፣ በእኛ ትምህርት መቅድ የሚባል ትምህርት አለ። እሱ ሲጠና የሰው ኃይላት ሶስት ናቸው፣ ኃይለ ዘር፣ ኃይለ እንስሳ፣ ኃይለ ንባብ። በእኛ የራሳችን እውቀት ነው። ከሶስት ይከፈልና ስትከፍለው ግን ሰባት ይሆናል። እነዚህ ማለት ሰባቱ ቦታ አላቸው፣ ኃይል ናቸው። ለእኛ ምንድነው ዘይቱ ሲፈስ ነው መብራቱ ይወራው ለሌላው ሌላ ነው። ለእኛ ግን እግዚአብሔር ጸጋ ተብሎ ነው የሚተረጎመው ብርሃን የሚያደርግህ ምንም ችግር ሌላ ጉዳይ ነው። ለዚህ ነው ከተፈጥሮ ሳይሆን ክቦር ከፈጣሪ የሚቀጠል ነው ያልኩት። ለምሳሌ ሀይለዘር ኃይል እናንሳ እና እንደመድመዋለን ጉዳያችን። ሀይለዘር ማለት የእሳት የውሃ፣ የነፋስ፣ የመሬት ኃይል ማለት ነው። አትክልቶችም አላቸው፣ እንስሳትም አላቸው፣ እኛም አለን። ለምሳሌ ነፋስ ነው። ከዛ ደግሞ ውሃ ጠጣለሁ አይደለ? ውሃ ጠጣለው ፈሳሽ ነገር ማለት ነው። ደም፣ ውሃ ምናምን ፈሳሽ አለ መሬት አለኝ። አጥንት፣ ጅማ፣ ጠጉር፣ ጥፍር አይደል። ሌላ ገላይ ሞቃል፣ ይተኩሳል፣ እሳት ነኝ ነው። እሳቷ፣ ነፋስ፣ መሬት እራሱ እንስሳውም አለው፣ አዝሬቱም አትክልቱም አለው አይደል። ለምሳሌ አትክልቶች ስታፋጫቸው እሳት ይወጣል። አስታ እና ለመኖር ደግሞ የፀሐይ ሙቀት ይፈልጋሉ፣ እንደ እሳት፣ እንደ ነፋስ፣ እንደዚህ እንቀሳቀሳሉ። ሞሽን አላቸው፣ ነፋስም ይፈልጋሉ። ውሃ አላቸው፣ ስትቆርጣቸው ፍጭጭ የሚል ነገር አለ። ውሃ ይፈልጋሉ። ሌላ መሬት ታስታቅፋቸዋለ፣ ይበቅላሉ ነው። እንስሳውም አለው እኔም አለኝ። ነው የኃይል ነው እራሱ እንችለው የመሬት ኃይል አለኝ የእሳት ኃይል አለኝ የነፋስ ኃይል አለ። ያው ኃይለ ዘር ይባላል ተጠቅልሎ ማለት ነው። ለምሳሌ የመሬት ኃይል ምንድን ነው ይባል? ጽናት ይሆናል። አ እርግጥ ማለት አሁን የነፋስ ኃይላቸው ደከም ያለ ሰዎች በቃ እረፍት የሌላቸው ነገር ነው የሚሆኑት ሆነ ባላንስ የላቸው ብለው የሌላቸው የሌላቸውን መሬት ኃይል የጎደለው ማለት የለውም። በቃ የሆነ ያልተረጋጋ ሰው አይተታል። ምንድን ነው ማለት ነው የመሬት ኃይሉ ተዳክማለህ ይና ይሄ ማለት በሀይለ ዘር ውስጥ ይጠቀለላል ማለት ነው። መሬት ጽናት፣ የውሃ ኃይል ደግሞ ኢሞሽን ኢሞሽን አለ በጣም በከፍተኛ ኢሞሽን እውቀት አለ ኢቨን እንደ እንደ እንትን ነው በቃ እንደ ማዕበል ይሆናል። ያሰው ደርሶ ማዕበል እምባ ምናምን ምናምን የሚል ነገር አለ። ይሄ ሀይለ ማ የውሃ ሀይል ነው ማለት ነው። ራሱን ችሎ ሀይለ ነፋስ ደግሞ የእንቅስቃሴ ሀይል ክሪኤቲቪቲ ነፋስ፣ በጣም ነፋስ እንትን ነው። እሳት ራሱ ቁጣም ሊሆን ይችላል፣ እውቀትም ሊሆን ይችላል። እነዚህ ማለት አሉ። ተፈጥሯችን ላይ ነው፣ ተፈጥሯችን ላይ ያለ ወቅት ላይ ያለ ሳኢብን ሰዓታት ላይ ሰዓቶች ላይ ያለ። ምንም ከነዚህ ልንነጠል አንችልም። ስለዚህ የእሳት ኃይል የነፋስ ኃይል የውሃ ኃይል የመሬት ስንት ኃይል አለኝ ማለት ነው አራት። አራቱ ኃይል ትልቅ ኃይል ነው። ከተጠቀምኩ ቀጥሎ ምን ይመጣል? አምስተኛ ኃይለ እንስሳ ይሏታል። ደመ ነፍስ ማለት እቺ ትንሽ ትለያለች። አኒማል ሶል አሁን ከአዝሬት ካትክልት ከእጽዋት ተለይተው እንስሳት ምን አላቸው? የመንቀሳቀስ ነገር፣ መዋለድ፣ ምን ማለት ኢቨን ስሜት አላቸው እንስሳት፣ አውቃለሁ እኛ እንስሳ አይደለን። በጣም የምንለየውና የሳይንሱ ጋር እንትን ያለ ዝንጀሮ አይደለን። ለምን እናመጣዋለን? ምሳሌ እንስሳት ደስተኛም ናቸው አዘንተኛም ናቸው። የሚደሰቱ አሉ፣ የሚያዝኑ አሉ። በቀለኛ እንስሳ አሉ፣ ደግ እንስሶች አሉ፣ ቁጡ አሉ። ቤት ደግሞ ብዙ አይነት አለ፣ እንስሳት፣ አራዊት። ያ ነገር ማለት ትልቅ ነገር አይደለም። አሁን ትልቁ የምንሳሳተው ይሄን ነገር የሰው ብቻ መስጠት አንችልም። ምሳሌ ውሻ ጌታውን አያውቅም? አያገለግልም እንደምውም አሁን ውጭ ሀገር እኮ እየሰለጠኑ ሌባ ያሳደዳሉ። ሾፒንግ መሄድ የኛ ይሄ መሄድ እውቀት አይደለም። እና እቺ እራሷን ችሎ ኃይል ናት። ደመ ነፍስ በጣም ስጋን እንዴት እንደምትፈትነው ትናነግር አልችልም። በጣም በቃ ብላ፣ ጠጣ፣ ሌላ ሌላ ነገር ለማሰራት የምትፈትን ኃይል ናት። ራሷን ችላ ኤነርጂ ናት ማለት ነው። አምስት ማለት ሁለት ነገር ቀርቷ ሁለተኛው ምንድነው? ኃይለ ንባብ እንለዋለን። ንባብ ማለት ንግግር ማለት ነው። እቺ ማለት ከነፍስ ባህሪ የምትወጣ ከልብ የምትወለድ ቃል ልብና ቃል ማለት ነው። ለምሳሌ እኔ ደራሲ ነኝ፣ በልቤ ብዙ ነገር ይወጣል ይወርዳል። ኋላ መጽሐፍ አመጣና ጽፌ ከልቤ ምን አወጣው? በቃል ቃል ቃል ወጣ አይደለ? ያ ልብ ወለድ ይባል የለ? ምን ማለት ነው? ልብ ወለድ ከልብ ቃል ተወለደ ማለት ነው። ጎሳ ልቤ ቃለ ሰናይ ማለት ልቤ መልካም ቃልን አገሳ አወጣ ለማለት ነው። ከልብ ቃል ይወለዳል። እስመም ተረፈ ልብ ይነብብ አፍ ከልብ የተረፈውን ንግግር አለና ከስጋ ምላስ ጋር ተዋህዳ ከእንስሳ ተለየ። ሁለት እና ሰባት ኤነርጂዎች አሉ ውስጣችን ማለት ነው። እግዚአብሔር በተፈጥሮ የሰጠን ነው። ጠቅለን ላድርገን ግን ኃይለ ዘር ኃይለ እንስሳ ኃይለ ንባብ ስትል በተን ስታደርጋቸው ግን ሰባቱ ኃይሎች